ሰላም ሰላም፣ ወደ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ይዛልኝ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ነው። እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። ከእኔ ጋር እንዴት ነው? የረመዳን ስራ እንዴት እያደረጋችሁ ነው? ያው እንደተለመደው ዛሬ ደግሞ ቀጣል እያላችሁ ስላችሁ ደግሞ ቀጣል ላይ መስላችሁ ጎመን ነው፣ ጥቅል ጎመን ወይም መልፉፍ ማለት ነው። በሳውዲ መልፉፍ ነው የሚሉት። በዚህ ደግሞ እንደምታዩት ጨው ቅመማ አዘጋጅቻለሁ። እዚህ ደግሞ ሩዝ ማለት ነው፣ አንድ ሀያ ደቂቃ በውሃ የተነከረ ሩዝ ማለት ነው። እና አብረን እንሰራለን። ቤተሰብ ያልሆናችሁ ቤተሰብ አድርጉ፣ ቤተሰቦች ደግሞ አበረታቱ። ምንዶች ቤተሰብ ያልሆናችሁ መልካምነት ለራስ ነው እና ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ አበረታቱ። ይሁን እንደምታዩት ጎመኑን ቀቅየው ነው ማለት ነው። ቀቅዬ አሁን ቆራሪጭ አዘጋጅቸዋለሁ። በቃ አሁን መጠቅላይ ብቻ ነው የሚቀረው ማለት ነው። ይሁን በእንደዚህ ሁኔታ ቆራርጨዋለሁ። ይሁን እንደምታዩት መጥቻለሁኝ ማለት ነው። ቅመሙጫው ሁሉም ነገር ተቀላቅላል። ትንሽዬ የወራ ዘይት አድርግ ብዙ አይደለም፣ በጣም ትንሽ ነው ያደረግኩት ማለት ነው። ወንዶች ያው እንደምታዩት በዚህ አይነት ሁኔታ ተመልሼ መጥቻለሁ። ያው ጥቅል እየጨረሻለሁ። ይሄኛው ሩዝ የለውም ውስጥ ላይ ለወንድ ታውቃላችሁ። ድንች የለም ብረት ድስቱ ስር ላይ የማደርገው ድንች ነበረ። ድንች ስር ስለለለ ራሱ ጥቅል ጎመኖ ማለት ነው ያለ ሩዝ ጉዝጓዥ ላደርገው ነው ማለት ነው። ትንሽዬ ብረት ድስት ነው ያቀረብኩት፣ ምክንያቱም ትንሽ ስለሆነ በትልቅ ብረት ድስት ካረጋችሁት ሊፈታ ይችላል ማለት ነው፣ ይፈታል። በትንሽ ብረት ድስት ካረጋችሁት ግን ችምችም አድርጎ ስለሚይዘው ሳይፈታ ቆንጆ ሆኖ ይበስልናል ማለት ነው። እናንቶችን እንደምታዩት እንግዲህ ጉዝጓዝ እያደረጉ ነው። ድንች ቢኖር ድንች ነበረ። ድንቹን በክብ በክብ ትቆራረጡትና ድንች ጉዝጎኝ ታደርጉና ከዛ በቃ ቆንጆ የሆነ ማለት ነው። አይይዝባችሁም። እኔዚ ራሱ ድንቹ ነው እንጂ እንትኑ ጋር አይደርስም ማለት ነው። እና ያለኝ አማራጭ እንደዚህ ማድረግ ነው እላቸዋለሁ። ወዶች፣ ትወዱታላችሁ እየተስፋ አደርጋለሁ። እሺ ውዶች፣ ያው እንደምታዩት እንደዚህ አይነት መታ ተመልሼ አመጣች አለሁኝ ብዙም አይደለም። ጥቅል ጎመኑ ማለት ነው የሆነ በልበላ የሚባል ምግብ አለ። እሱን ለመስራት ያመጡልኝ ነው። እና ያኔ አለ የሚባል አይደለም እኔ ለዚህ የሚሆን አይደለም ጥቅል ጎመኑ ብቻ። ግን ትንሽ ሰለቀቀልኩትኝ ጥሩ ሆነ ቤት ስርጋለን። እና ያው እንደምታዩት እንግዲህ አሁን ሶሱና እንትኑን አዘጋጃለሁኝ። ቲማቲም፣ ጨው ያው ድልዙ ማለት ነው ቲማቲም ድልዙ፣ ብዙ የነሱ በርበሬው ማለት ነው። አስፈልጊ ቀመም ምናምን አድርግና ሎሚ አደርግና ወደ መስራት ይገባለው ማለት ነው። እንዳይፈታብኝ ደግሞ ሳህን አድርግበታለሁ፣ አሳያችኋለሁ። እዱቺ ያው እዱቺ ላይ እንደምታዩት ሳህን አድርጌ ያለው እንዳይፈታብኝ። ብዙም ሙሉ ለሙሉ አልያዘውም ሳህኑ። ለምን እንደታቀለጡ ሳህን አጥብቆ ሲይዘው አሪፍ ነው፣ ምክንያቱም አይፈታም ማለት ነው። አሁን ግን ያው ሳህን አጣሁም ይህን ያደረግኩት ብቻ ምንም አይልም። እና ይሄ ሁላችሁ ተዘጋጅቶ ቀርቧል። እሳቱን ቀንስና በደንብ አበስለዋል ነው ማለት ነው። ከበሰለ በኋላ ሎሚ አስገባበታለሁ። አሁንም አድጌበታለሁ። ከዛ በኋላ ደግሞ የሎሚ ጭማቂ ከበሰለ በኋላ ለወጥ አካባቢ ማለት ነው አደርጋለሁ። ውዶቼ ተከታተሉ። ትወድቃላችሁ። ውድ ቤተሰቦች ያው እንደምታዩት እንግዲህ በስሎልኛል። አያችሁት? ይህን ይመስላል። ከተመቸኝ ደግሞ ከወጣ በኋላ አሳያችኋለሁ። ሎሚ እየጠበቅኩ ነው። አሁን ሎሚ አልመጣልኝ ነበረ አንሶኝ ማለት ነው። እና ሎሚ በብዛት ስለሚፈልግ እሱን እየጠበቅኩ ነው። ሳህን የሚያስፈልገው ያው እንዳይፈታ ማለት ነው፣ በትንትን እንዳይ ሳህን አስፈላጊ ነው እላቸዋለሁ። እዚህ ደግሞ እንደምታዩት ያው በዶሮ ዶሮ ዶሮ ዶሮ ይህን ይመስላል። የኦሮሞዴን እንግዲህ ብቻ ሃያ ምናምን ቀን ነው እያሉ ነበረ። ወይ ይከብዳል፣ ወንድ ስራ ይከብዳል፣ ይከብዳል ወንዶችዬ። ቤተሰቦች ያው እንደምታዩት ይሄን ይመስላል። በጣም ቆንጆ ነው። ውሃ ምናምን የለውም መጠጥ አድርጓል ማለት ነው። ውሃ የሚባል እራሱ የለውም እንደምታዩት እና ይሄን ይመስላል ወንዶች፣ ቆንጆ ነው እንደምትወደስ ተስፋ አደርጋለሁ። ያው እዚህ ደግሞ እንደምታዩት ሾርማ ነው። ሰዓት እየደረሰ ስለሆነ ቶሎ ቶሎ ታቶት ነው ብዬ ዋው ነው ቁም ነገር ዋው ነው። እንደውም በጣም ይፈተና ይፈታ ፈርቼ ነበረ፣ ግን ምንም አልተፈታም ማለት ነው። ያው እንደሚታዩት በጣም ቆንጆ ሆኖ ነው ይመስለኛል። እና ላይክ ሰብስክራይብ እያደረጋችሁ አበረታቱ፣ ወዶቼ። በተረፈ ደግሞ ሰላማችሁ ብዝት ይበልልኝ። ሰላማችሁ ይብዛ። እህት ወንድሞች፣ ስለምታበረታቹ ደግሞ በጣም የማመሰግነው እጅግ በጣም ማለት ነው። እውነት ቃል የለኝም። በጣም ብዙ እህቶች ወንድሞች አፍርቼበታለሁ። እግዚአብሔር አምላክ ያከበርልኝ። ሰላማችሁ ብዝት ትበልኝ። እወዳችኋለሁ ከምላችሁ በላይ ማለት ነው። አንዳንድ ጊዜ ለጥሩ ለሚ ጥሩ ነገር ለሚጠቀምበት ሚዲያ አሪፍ ነው አብዛኛው መጥፎ ነገር የተጠቀምበት ቢሆንም ግን መልካም ነገር ብንሰራበትም ሀሪፍ ነው። ብዙ እህት ወንድም እናገኝበታለን። ግዴታ መወጠር ቋንቋ ነው። ግዴታ የስጋ ዝምድና እንዲኖር አትጠብቁ። እና በጣም ብዙ መልካም የሆናችሁ ልጆች ቪዲዮ የምታጫውቱልን፣ አይዞሽ በርቺ፣ ይሆናል፣ ይሳካል የምትሉኝ በጣም የማመሰግነው እጅግ በጣም ማለት ነው። እና ወዶችዬ አመሰግናለሁ። ክበሩልኝ እግዚአብሔር ያክብርልኝ ስለምታበረታቱኝ አይዞች ስለምትሉኝ እንዲሁም ቪዲዮን ስለምታጫወቱልኝ፣ ሳትናገሩ እራሱ ቪዲዮን የምታጫወቱልኝ በጣም ብዙ ልጆች አላችሁ። እና እግዚአብሔር ያክብርልኝ። እና ወዶችዬ የዛሬው ቆይታ ይሄን ይመስላል። ቆንጆ ነው ቤት ተስፋ አደርጋለሁ። ተወዱታላችሁ። ስሩ ስሩና ማክሩ ጥቅልጎማ ነው ካለ ወይም የወይን ቅጠል ማለት ነው። የወይን ቅጠል ነገራችን ላይ በጣም ቆንጆ ነው ማለት መቻን ሰሰሩት ምናምን ተቀድጎመን ብዙም አይደለም በእርግጥ ይለያየን። ሁሉም ተቀድጎመን አንድ አይነት አይደለም። ቆንጆ ተቀድጎመን ከሆነ አንዷ ራሱ ሶስት አራት ታስጠቀልላለች ማለት ነው። እና ወንዶች ይህ ደግሞ አበረታት ቁም ነገር አበረታት። ምን ችግር አለ ይሄ? ውሸት ይሄ ድራማ ምናምን ፕራንክ ምናምን የሚሉትን ብቻ እንደምታበረታቱት እንዴ? እኔ እኮ ሪል የሆነ ነው የምሰራው። ምግብ ያቀርብኩላቸው አስተያየት ደግሞ ስጡኝ። ካልተመቻቸው ይሄ ላይ አልተመቸነ፣ ቆንጆ አይደለም፣ በዚህ አስተካክል ብ አስተካክላለሁ። እና አበረታቱኝ፣ እናንተ ግፉኝ፣ እኔ ሄዳለሁ። ደገፍ ደገፍ አርጎ እንደምታነግሮ ኢትዮጵያ ወይኔ ነው፣ ጥቁር ነኝ። የተለየ ሌላ ከረም የለኝም። ስለዚህ አበረታቱኝ እንዴ እኔ ግዴታ እናንተ ላይክ ሰብስክራይብ እንድታደርጉ ኮሜንት እንድትኮምቱልኝ ነው። ውሸት ልናገር ማለት ነው ሰው ለሰ አይደል ከሌ ተፋታ ከሌ ተጋባ ብዬ ምናምን የሆነ ይልል ያለ የሌለ ላውራ አያራሽም ነው ከምር እንደምን ችግር አለው። አስር ደቂቃ አልሞላ ቪዲዮ ልሰራ እሷን እንኳን አታዩልኝም። እንተባበር። ለማንኛውም እናንተም ይገፋ ገፋ አርጉኝ እኔ ሞዴል እ እላለሁ እናንተ ደገፍ አረጋችሁኝ፣ በፍጹም የሚያስቆመ ነገር የለም። ይሄዳለሁ ወደፊት ማለት ነው። ስለዚህ ደገፍ ደገፍ አድርጉኝ። ሰዓቱ ደግሞ ቢብሎኝ ቁም ነገር ተባበሩኝ። በተለይ ሞኔታ ይዘ የሆናችሁ ይህን ቪዲዮ እስከ መጨረሻው ካዳመጣቸው ቪዲዮ አጫውቱልኝ። ሰወዳችሁ ሰወዳችሁ ሰወዳችሁ።